ሰላም ሰላም ውድ ወገኖች እንዴት ናችሁ? ደህና ናችሁ? ወይኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም ነው። እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ዛሬ ታሪክ ላወራ ነው የመጣሁት፣ አዲስ ነገር ማለት ነው። ታሪክ ምን አነ ጊዜ ነው የደረስነው? የእውነት ወገኖች ምን ነ ጊዜ ነው የደረስነው? ምን አነ ጉድ ነው የደረስነው? ሰው እንዴት ምንም ሳቅ ምንነቱ ሳቅ ምንነቱ ሳቅ። እንዴት ዝም ብሎ በንፋስ ሰው ይወዳል? ንፋስ ላይ ንፋስ ላይ ማለት ነው። ይሄ ንፋስ ብሎ የሰይጣን ስራ ነው። ንፋስ ላይ እንዴት ሰው ሰው ይወዳል? ዱሮ እናቶቻችን አባቶቻችን ገና ማንም እሷ ሳታውቅ እሱ ሳያውቅ ነው በግድ የምዳረው። ምንድነው ንፋስ ላይ መዳር? ምንድን ነው አየር ላይ መዳር? ኧረ እንዲያው ምን አይነት ጉድ ነው? ምን አይነት ጊዜ ነው የደረስ ነው? የእውነት ኧረ እውነትም ተዋረን እኮ እውነት። እንዲያው ከዚህ በኋላ ምን ይመጣል? በእርግጥ እንዲያው ከዚህ በኋላ የሚመጣ ነገር የለም። ምን አይነት ጉድ ነው የደረስ ነው? ምን አሳፋሪ ጊዜ ነው የደረስ ነው? እውነት አሳፋሪ ጊዜ እኮ ነው። አየር ላይ ምንነቱን ሳታቂ ምንነቷን ሳታቅ፣ አረ ምን ጉድ ነው እንዴ! ወጣቱ እንዳለን በንፋስ ተጋብተው የሳምንት ጋብቻ ነው። መቼም ይሄ የሳምንት ጋብቻ ሊሆን ይችላል። የሳምንት ጋብቻ ነው እንጂ እንዴት ሰውስ፣ ምንነቱን ሳቅ ምንነቱን ሳታቅ ዘሩን ሳታቅ። እኛ እኮ ዱሮ አባቶቻችን እናቶቻችን በምናቀው ሰዓት ማለት ነው። በምናቀው ሰዓት የእሱ ዘር ምንድን ነው የእሷ ዘርስ ምንድን ነው ተብለው ተጠይቀው ሰላይ መሀል ገብተው ነው የሚዳሩት። እንዴ አሁን ደግሞ በሀቢባ ቤት መዳር ተጀምሯል። መጀመሪያ በሀቢባ ቤት ትዳር እየተፈታ ነበረ። እስቡ ማለት ነው ህዝቡ ትዳር እየፈታ ነበረ ልጅ ያለው ልጅ የሌለው ትዳር እየፈታ ነበር። አሁን ደግሞ በሀቢባ ቤት እየተዳሩ ነው። አልፎ አልፎ ሽማግሌና አሮግት ሲጋቡ ጀመሩ። አረምናነጉር ነው የደረሳቸው። አረመስማ አረምናነጉር ነው ረእናንተ አሳፈራችሁን። ቁም ነው የኢትዮጵያ ስም አጠፋችሁ እንዴ ኢትዮጵያውያኖቹ እንደዚህ በአየር ይጋባሉ ብሎ ሌላ ዜጎቹ ራሱ መሰቃ መጫወቻ እስኪያድርጉን ድረስ እኮ እየደረስን ነው። ምን አይነት ባል ሊሆንልሽ፣ ምን አይነት ሚስት ልትሆንልህ፣ በአየር የምትጋቡ ምሳሌ ተጋባችሁ ልበል፣ ታገብታችኋል። ያው ግማሹ ዱባይ ሆኖ ግማሹ ባህርን ሆኖ ተጋብተዋል። ሀገራችሁን ላይ ስትደርሱ ወይ ሽባ ብትሆን ወይ ሽባ ቢሆን ወይ ቆማጣ ብትሆን ወይ ቆማጣ ቢሆን ይሁን። ምን ልትሆኑ ነው? ልትጋቡ ልትጋቡኑ ወይስ ልቀር ነው? በአካል ያላያችው በአካል ያላየክ በአካል ያላየሽው ምን አይነ ጋብቻ ነው? ምኖ ዘመድ ምኖ ወገን እንዴ! በአካል አይተ ደሃም ትሁን በአካል አይተሽ ደሃም ይሁን እዚጋብሔር ከፈቀደ ድሃም ሀብታም ይሆናል። በአካል ያላያችሁ ከምታገቡ ድሃም ትሁን ድሃም ይሁን በአካል ያያችሁ አይሁንም ወይ በአካል ያያችሁ አይሻልም? ወገን ምን አሳፋሪ ጊዜ ነው! አሳፋሪ ጊዜ ነው። ዛሬ ደግሞ ምንድን የሰሞ ሌላ ምስት ከተስማሙ ከተልጋቡ ከተስማሙ በኋላ ያላትን ሀገር እሷ ያለችው ሀገር እሱ ያለውን ሀገር ከተነጋገሩ ከጨረሱ በኋላ ምን ብልን ቆንጆ ነው። እኔ ሌላ ምስት ማግባት ፈልጋለሁ ብሎ ይላል። ግን እነሱ በእርግጥ በሃይማኖታቸው ሊፈቀድ ይችላል ሊፈቀድላቸው ይችላል። አራት ምሁን አግባ ብላለች። ገና ሀግብታ ምንነቱ ሳታይ ምንነቱ ሳታውቅ አራ አግባ ችግር የለም። አራትም ማግባ ብላለች። አራትም ማግባ ብላለች። ኦኬ አራቱም ያግባ ሁለቱም ያግባ። አራት አላገባ ሁለት አገባ አለው ብለዋል። ገና ምንነቱ ሳታውቅ ምንነቱ ሳውቅ ሀሳባቸውን እዚሁ ጨረሱ እና አልፎ ታርፎ የሃርባ፣ ምን ሃርባ፣ የሃምሳ ዓመት ሽማግሌ የሃምሳ ዓመት አሮጊት ሊጋቡ ተነጋገሩ። ያው ሊጋቡ እየተጋቡ እነሱም በንፋስ እንደ ወጣቶቹ ማለት ነው። እነሱ እንኳን ይሄ እኮ በእድሚያችሁ የሚጠበቅ አይደለም፣ በእድማችን ይሄ የሚጠበቅ አይደለም ብሎ ወደ ኋላ ሽማግሌም አሮጊቱም እንደዚህ ከሆኑ ወጣቱማ ምን ይሁን? በእርግጥ ወጣቱ ምን ይሁን? አረ ምን አይነት ጊዜ ነው የደረስነው? አረ ምን አይነት ጉድ ነው! አረ እናንተዬ፣ ይሁን ሀገራችን፣ አታሳድቡ። አረ ሀገራችን ተዋርደዋል። እውነት፣ አረ ዝቅ ብለናል። እውነት፣ ዝቅ ብለናል። እንዴ፣ አሁን ተነገወዲያ የልጆች ልጆቻችን እኮ እንዴት ሊሆኑ ነው? በቃ ልጆቻችን በቃ እየተጋቡ ነው፣ በአየር ማለት ነው፣ በንፋስ እየተጋቡ ነው። በፌስቡክ እየተጋቡ፣ በኤሞ እየተጋቡ፣ በቲክቶክ እየተጋቡ፣ በሁሉም በቴሌግራም እየተጋቡ፣ በሁሉም እየተጋቡ ነው። ምንነቷ ሳቅ ምንነቷ ሳታቅ አሁን እንግዲህ የልጆች ልጆቻችን ደግሞ ምን ላይ ደርሶ ነው የምናየው? ምን ላይ ደርሶ ነው አይተን የምንደሰተው አይተን የምንደሰተው ነገር እኮ የለም። ሰምተን የምንደሰተው አይተን የምንደሰተው ነገር የለም። በቃ አልፏል። ሁሉም ነገር የለም። ዱሮ ማለት ነው የኛ በደረስንበት ሰዓት፣ በምናቀው ሰዓት እኔ ሳላቅ እሱ ሳቅ፣ ቤተሰቦቹ እሱም እንዲያገባ እሷም እንድታገባ እና ተባት ተቆጥቶ ይሁን እንዴ በዱላ ራሱ እስኪትባረር ድረስ እኮ ነው አልፈልግም ብላ አልፈልግም አላገባም ብላ በዱላ አባርሯት እሷ ወታ ከሮጠች ከእጄ ወጣች ብሎ አባትየውም በዱላ ነው የሚያባርራት እሷ ወታ ከበረረችማ ጭራሹም ባለጌ ሆናለች ልቲ አሳዳ ብናት ብሎ አባትየውም አዋረደችኝ እሷ አላገባም በማለት ማለት ነው እና የግድ አባቱ ማክበር አለበት፣ የግድ እናቷ ማክበር አለበት። እሱም እናቱ ማክበር አባቱ ማክበር አለበት። ይሄ ነው የሚጣፈጠው። ይሄ ነበረ ቆንጆ የሰርጓለታ እያለቀሰች እያለቀሰች በዋ አንገቷ ስር ጠብ እስክል ድረስ እያለቀሰችው ነው ከእናቷ ጓዳ ምትወጣ፣ ከአባቷ ጓዳ ምትወጣ ከዛ እሷ ነው የምትወደደው። እንዲህ አይነቱ ነው የምወደደው። ይሄ የንፋስ ይሄ በንፋስ መጋባማ የሳምንት ጋብቻ ነው። ያላትን አራግፋ ወይ ያለውን አራግፎ ሳምንት አሻገደው ብሎ ከዛም በኋላ ይቀራል። ከዛም በኋላ ይቀራል እኮ፣ ይሄ ሳምንት ጋብቻ ነው። ዛሬ ተነጋገሩ፣ ታዩ፣ ታወርቱ በቪዲዮ በንፋስ ታዩት አውርቷል፣ ጨርሷል። ከዛም በኋላ ከአስራ አምስት ቀን በኋላ ይጋባሉ ወይ አስራ አምስት ቀን ወይ ሳምንት ነው። ከሳምንት ሳምንቱም አይቆዩም ይጋባሉ። ከዛ ደግሞ ምናልባት አልባት እንደው በዛ ከተባለ ወር ነው የወር ጋብቻ ሊሆን ይችላል። ከሳምንቱ ወደ ወር አሸጋግር ያለው የወር ጋብቻ ሊሆን ይችላል እ ከዛው ከዚህ ሁላ ማለት ነው። ወንድሜ ምታቀውን ዘር ምታቀውን ወገን አግባ፣ ድሃም ብትሆን። እህቴ እምታቀውን ዘር እምታቀውን ድሃም ይሁን፣ ቁመና የሚያምረው ቁመና እንኳን አጥበሽ አጠጭም፣ ለአንቺ የሚሆነውን አይተሽ አይተክ አግባ። በንፋስ አትጋቡ። በንፋስ የገባችሁ ንፋስ ይዞ ጥርግ ያርጋል መሀላችሁ ገብቶ ንፋሱን ብትን ነው የሚያደርግላችሁ። አረ፣ ይሄ የተረገመ ጊዜ ነው እንጂ የተረገመ ጊዜ ስለሆነ በንፋስ ያገባችሁ በንፋስ ትፈታላችሁ። ዱሮ በተረት አለ አይደል፣ ገበያ ውስጥ ያገቡት ምስት ገበያ ውስጥ ትጠፋለች እንደሚባል፣ እናንተም በንፋስ እንዳያገባችሁ በንፋስ ትጠፋለች። አረሄስ፣ ይሄስ ምን ያህል ውርደት ጊዜ ነው የደረስነው? ብቻ እኔ እንጃ፣ እኔ እንጃ እውነት በጣም የሚያሳፍር ጊዜ ስለደረስን በጣም ነው ያዘንኩት። እንግዲህ በርቱ፣ ሰላም ሆኖልኝ ወገኖች።